ስለዚህ ለና ኦሊቱ ፈጣሪ እውነትም ክብረት ይስጥልኝ ማለት እፈልጋለሁ። እንግዲህ ምንድን ነው ያለው፣ ናሂና ሁብዬ በጣም የት ይደርሳሉ የተባሉ ጥንዶች፣ ከነሱ ብዙ ነገር የምንማር እኔ ሁብዬን በጣም ወዳት የማከብራት፣ በዚህ ላይ ነፍሰ ጡር ስለሆነች እንድትጎዳ አልፈልግም። ወደ ትዳራቸው እንዲመለሱ ነው የምፈልገው። ይሄን ስልግል ናሂ እኔ ወይ ለምቀኝነት ሳይሆን የድሮ ሳቃችሁ ፍቅራችሁ እንዲመለስ ስለምፈልግ እንደ ሚስጢር አድርጌ መያዝ አልችልም። ስለዚህ ደግሞ ይቅርታ ጠይቅሃለው። እንደ ሰውኛ ሳስበው በምስጢር ወደ አውሮፓ እንድትገባ ፕሮሰስ እኔ አልጀምርልክም ብሎ እንግዲህ ዛሬ ቪዲዮ ሰርቶ ነበረ። እውነት ነው። እንግዲህ የእነሱን ሰላም ስለሚፈልግ ብቻ ነው እንጂ መቼም አንድ ሰው ለአንድ ሰው የሆነ ፕሮሰስ ስታስጀምሩ ወይ ሲጀምር እሱ አውሮፓ፣ ጃፓን ሀገር ነው ያለው የሆነ ነገር ሊፈልግ ይችላል። እና እንግዲህ ናሂም ያለው ቅጂው ያው ዩቱብ ላይ ጭኖታል። ይሄ ቪዲዮ ደግሞ ለሁብዬ እንዲደርሳት ማለት ነው፣ በሌላ መንገድ አይደለም። እንግዲህ ያለው ይሄ ወንድማችን ማለት ነው የሁብዬም እንደዚህ መጨነቅ የናሂም መረበሽ ልክ እንዳልሆነ ስላወቀ ሰላማቸው እንዲመለስ ነው። ፈጣሪ አሁንም እንግዲህ ሰላማቸውን ይመልሰው በእውነት። እንግዲህ ልጃቸውን ደግሞ በፍቅር በደስታ እንዲያሳድጉ መሀላቸው እንግዲህ እግዚአብሔር ጣልቃ ይግባ ነው የምለው ለናሂ እና ለሁ ብዬ ማለት ነው። እና ብዙ ቪዲዮ ሰርተዋል እንግዲህ ተነጋግረዋል። ብዙ ብዙ አይተናል ማለት ነው። መደጋገሙ ዋጋ የለውም። እንግዲህ ውብዬን በራሷ ቻናል ማታ ብቅ ብላ ተናግራ ነበረ፣ ነገሮች እንደከበዷት ከዚህ በላይ ምንም ነገር ተስፋ ማድረግ እንደማትፈልግ ለዳጊ ለናሂ ወንድም እየነገረችው ነበረ። ያው ቪዲዮን የሰማችሁ ሰምታችሁታል ማለት ነው። ላልሰማችሁት ላብራራላችሁ ብዬ ነው። እና እንግዲህ ነገሮች ከበድ እያሉ ነው የመጡት። ሪፖርት ድረስ ሄዳ እንግዲህ እዛ ራሱን ስቶ ቢወድቅም አብራ ተጨንቃ እሷ ነፍሰ ጡር ናት። በአሁኑ ሰዓት እሷን መንከባከብ ሲገባ እዚህ ጋር በለቅሶ ቀን በቀን ቪዲዮ እየተሰራ አንዳንድ ነገሮች በቃ ምንም መቋቋም አልቻልኩም፣ ብዙ ትችቶች፣ ብዙ ስድቦች እያስተናገድኩኝ ነው፣ ከእንግዲህ ግን አቅም አንሶኛል ብላለች። እሷን ማለት ነው። እና ናኦል እንግዲህ ከዛ የተረዳ ይመስለኛል የናሂን እንግዲህ በሚስጥር ከኔና ካንተ ማንም ሰው እንዳይሰማ የዱባዩ ፕሮሰስ ተሳክቶልኛል። ከዱባይ ግን ወደ ጃፓን መግባት እንደሚፈልግ ማለት ነው። እጁ ላይ ደግሞ ያው ብር ስለሌለ ተበዳድሮ እንደሚከፍልም ለዚህ ለናኦሊቱ ወንድማችን ነግሮታል። እንግዲህ ይሄ ናኦሊቱ ደግሞ ወንድማችን የናሂን ሚስጥር መደበቅ አልቻለም። ለምን? እዛ ጋር የልጁ እናት ስላለች በዚህ ላይ ደግሞ ሕፃን ልጅ ገና የሚመጣ ሕፃን በሆዷ ይዛ ስላለች ውብዬ ነፍሰ ጡርም ስለሆነች በሚስጥር መያዙና ናሂን ከዱባይ ወደ ጃፓን የሚገባበትን ፕሮሰስ ለማስጀመር ፈቃደኛ ሕሊናዬም አልፈቀደም። እንደ ሰው ሆኜ ሳስበው እኔም የተሳሳተ መንገድ ለናሂ እያገዝኩ እንደሆነ ስለተሰማኝ ይህን ቪዲዮ ልሰራ ተገድጃለሁ ብሏል። በእውነት ለዚህ ለወንድማችን ቃላት የለኝም ማለት ነው። እና ገብታችሁ ማዳመጥ ትችላላችሁ። ና ሌቶ ይባላል ማለት ነው። እንግዲህ ሁብዬ ናሂ በራሱ አንደበት ያወራው የናሂ ድምፅ እንደወረደ እዛ ላይ ጭኖታል ማለት ነው። ይሄንን እሱ ያደረገው ለምንድን ነው? ለሁብዬ ይሄን ቪዲዮ እንድታየው ማለት ነው። እና እሱ ግን በሚስጥሩ ነበር የነገረው። ሚስጥሩን መደበቅ አልቻለም። ትዳራቸው እንዲፈርስ ላልፈለገ ማለት ነው። እኔም ትዳራቸው እንዲፈርስ አንፈልግም ማንኛችንም። አዎ እውነት ነው፣ ናሂ ጥፋት አጥፍቷል። እንግዲህ ሁብዬንም ይቅርታ ጠይቋት ነበረ በወቅቱ፣ እሷም እልስ ለያዛት ይቅርታውን ለመቀበል አልቻለችም። መቼም በራሳችን ካልደረሰ በሰው ላይ ያው ስንፈርድ ቀላል ነው። ሁሉም ነገር በራስ ሲደርስ ነው እንጂ የሚከብደው ማለት ነው። ለሰው ስታሸክሙት የሆነ ነገር ይቀላል በራሳችሁ ስትሸከሙ ግን እንዴት እንደሚከብድ እኔም ጨምሮ አቀዋለሁኝ እናቀዋለን ማለት ነው። እና ስለዚህ በሰው እየፈረድኩኝ አይደለም። በወቅቱ እንግዲህ እሷ ይቅርታ ለማለት ያው እዛ ጋር የነበረችው የናርዲ ጉዳይ ስለነበረ ነው። እሱም ደግሞ ናርዲ እጅ ለእጅ ተያይዘው መላቀቅ አልቻሉም ነበር። ያሁን ሁሌም እንደምለው እንደ መዥገር ማለት ነው። እና እሷ አሁንም ናሂን ጥላቻ የላትም እሱም ውብዬን ጥላቻ የለውም። እሱም እዚህ ጋር ልዑልን ስላየት እኒህ ስሜታ ይሆናል። በብዛት ደግሞ ውብዬ ናርዲ ማየት በፍጹም አሁንም አትፈልግም ማለት ነው እና ብቻ ፈጣሪ ትዳራችሁን ይጠብቅ፣ በመሃል ፈጣሪ አምላክ ጣልቃ ይግባ። አንቺም ደግሞ በሰላም ለመውለድ ያብቃሽ ውብዬ ማለት ነው ለቅሶ ወደ ደስታ ይቀ